ቤተሰብ እስኪ ማን ነው ውሃ የሚወደው? ውሃ መዋኘት የሚወድ ማን አለ? እስኪ ኔ ነኝ በሉ። ዛሬ ደግሞ ትንሽ ባህር ላሳያችሁ። እስኪ ነፋሻው እና የሩ በውሃ ላይ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ ውድ ና የተከበራችሁ ውድ የምኖሩ ቤተሰብ ወይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ከረማችሁ? ዩቱብ እንዴት ይዟችኋል? እየበረታችሁ ነው? እስኪ ደግሞ ዛሬ እንግዲህ የተንቀሳቀስኩ ትንሽ ቀስቀስ እያልኩኝ ላሳያችሁ ማለት ነው። ሀባይብ ውሃ የሚወድ ማን ነው? መዋኘት መዋኘት የሚወድ እስኪን የነኝ ይበል። እንደዚህ አድርጌ ዘወርወር እያልኩ ማለት ነው። ዘወርወር እያልኩ ቀረጽረጽ አድርጌ ላሳያችሁ። እስኪ ትንሽ ፈታ ዘና በሉ። ያው ሰሞኑን እንቅስቃሴ ላይ ነኝ ነፋሻ ምናምኑ ደስ ስለሚል ለዛ ነው ደግሞ። አየሩ ቀዝቃዛ ስለሆነ ያንን ሙቀት አጥፍቶ፣ አሁን ደግሞ እንግዲህ ብርድ እየመጣ ነው እና በጣም ደግሞ ብርድ ሳይገባ መንቀሳቀስ ግዴታ አለብን ማለት ነው። ብዙም ሳይበዛ እንንቀሳቀስ ውዶችዬ። እና እንዴት ናችሁ? እስኪ ውሃ የሚወድ ማን ነው? እኔ ነኝ በል። ውሃ የሚወድ ሰው ማለት ነው። እና ከትንሽ ደቂቃ በኋላ ወደ ቤታችን እንሄዳለን ማለት ነው። አሁን ትንሽ ላሳያችሁ፣ እስኪ ደህና አርጌ ልቀርጸው። በቃ እዛው በዛው ኮረ የምቀርጸው ደስ ስላለኝ ነው። በነገራችን ላይ አሁን እንግዲህ መኪና ገባን እና ወደ ቤታችን እየተጓዝነ ነው። ወደ ቤት ስናሄድ ደግሞ ዝንቦ ዳመናው እንዴት ደስ እንደሚል ብታዩ ማለት ነው። በጣም ማረበት ዳመናው፣ አየሩም ያምራል። ያንን ሙቀት አጥፍቶ ይሄን ቀዝቃዛ አየር ላመጣ ጌታችን አልሐምዱሊላህ እያልን እንግዲህ፣ የፊት የፊቱ ማለት ነው ቤተሰብ ትንሽ ተፈረጁ እስኪ አምኑሩ ይሄን ሁለት ቀን ጉዞ ላይ ነሽ እያላችሁ ማለት ነው። ከፈለጋችሁ ደግሞ እንቶላ ብረን እንዝናና እንንቀሳቀስ። አንዳንዴ መንቀሳቀስ ሸጋ ነው፣ ብዙም ሳይበዛ አንዳንዴ ቀስቀስ ማለቱ ጥሩ ነው። ደግሞ ደሞ እስኪ ሰማዩ እንዴት ደስ እንደሚል ዳመናው ምናምን በቃ፣ ቅዝቃዜው በጣም ደስ የሚለው ቅዝቃዜው ብታዩ ፀሐይና ሙቀት ስለከረመ በጣም አሁን በጣም ደስ ይላል። ውጪ ደስ ይል ነበር ምን ይደረግ ታዲያ እኛ ይካማ የለለን ሰውይ፣ በጣም አስፈሪ ነው። ደግሞ ደስ ይላል ስላችሁ ወጥታችሁ ደሞ ተያዙ አሉ፣ ተጠንቀቁ አርፋችሁ ስራችን ስሩ፣ ቤተሰብ ውጭ ደስ ይላን ብላለ የምኑ ብላችሁ ደግሞ እንዳትንቀሳቀሱ። እና ቤተሰቦች እንደናችሁልኝ ላይክ ሸር ሰብስክራይብ እያረጋችሁ ቪዲዮውን እስከ መጨረሻ ማየታችሁ አትርሱ። ላይክም አይረሳ። ኮሜንት ሲበዛ ላይክ የለም፣ ላይክ ሲበዛ ኮሜንት የለም። ሌሽ ለምን ትረሳላችሁ? እኔ ብዙም ቢሉ አላበዛም። እና በትንሽ በትንሹ እያረኩ ነው ማስፈረጃችሁ። ምን ኑሮ ማለት ነው፣ እንዳትሰለቹ እያልኩኝ ትንሽ ትንሽ ነው የምንቀርጸው። እና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ቤተሰብ። እየተንቀሳቀስኩ ነው ሁልጊዜ የማሳያችሁ። እንግዲህ ላይክ ሼር ሰብስክራይብ አይል አይረሳ። በድጋሚ እስከምንገናኝ ድረስ ቪዲዮውን ከዚህ ያቋርጣል ማለት ነው። ባይ ባይ።